ጭራሽ ከነ ቤተሰብ መምጣት ተጀመረ። የሄርሜላ እህት ምን እያሰብሽ ነው? እንዴትስ ነው ነገሮችን የምታየው? ምንም ቢሆን አብርሽና ሄርሜላ አንድ ላይ ይሆናሉ፣ ለእህቴ ጠበቃ አቆማለሁ እያልሽ ስትናገሪ ተመለከትን። በዩቲዩብ ቪዲዮ ተለቆ ብዙ ሰው ሲጋራው ነበር፣ ብዙ ሰው ሲመለከተው ነበረ። እንግዲህ ከዚህ ጉዳይ ጋር ደግሞ ከተያዘ በቡታጅራ ደግሞ አዲስ ጉዳይ ተሰምቷል። እርጉዟ እሩታ ብዙዎቻችሁ አይዞሽ አለንልሽ ሆዳይባስሽ የምትሏት አብርሽ አስረግቷት የጠፋው እንግዲህ ቡታን ደግፋችሁ የምትከራከሩ አሁን ከቡታ ጅራ አዲስ የሰማውት መረጃ አለ። እንግዲህ የሄርሜላ እህት ደግሞ ያው በጉዳዩ ቀጥላ አብርሽና ሄርሜላ ወደፊት እያለች በድፍረት ስትናገር ነበረ። እሷ ተከራካሪ እንደሌላት ቆጥራ ሩታን የሚደግፍላት እንደሌላት እየታየ ጭራሽ አብርሽን በጠራራ ፀሐይ ዘርፈው ወደ እነሱ ቤት ሊያደርጉት ነው። እንግዲህ ያው የሚያሳዩት ቪዲዮችም የተለቀቁትን ብዙዎቻችሁ አይታችሁታል። ብዬም የማስበውን ነገር የተመለከት ነው። እንግዲህ ከዚህ ጉዳይ ጋር ተያይዞ ነው የሩታ ቁርጥ ወሳኝ ሰዎች ከቡታ ሳድራ ከበድ ያለን ነገር አድርገዋል። እሱንም ማስደምጣችሁ ማለት ነው። ሰላም ጤና ይስጥልን ውድ የሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ለተቸገረ፣ ለተጨነቀ፣ ለተከፋ ሁሌም የምትከራከሩ ቅን የሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። ለቻናሊም አዲስ ከሆናችሁ ሰብስክራይብ እንድታረጉኝ በአክብሮት ጠይቃለው። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። እንግዲህ ሩታ ልትወልድ ተቃርባለች። ብዙዎችም ቪዲዮን እያዩ ነው። አንዳንዶችም በተሳሳተ ገና ባልተረጋገጠ መረጃ ሩታ ወለደችም ሲሉ ነበረ። ነገር ግን ልትወልድ በቃ ትንሽ ቀናቶች ነው እየተቆጠረ የሚገኘው። እንግዲህ እንደዚህ ባለችበት ወቅት ልትወልድ በተቃረበችበት ወቅት የሚለቀቁ ቪዲዮዎች ግን በጣም ብዙ የሩታን ደጋፊዎች እያሳመመ እያናደደ የመጣ ነገር ሆኗል። እንግዲህ ሩታን ያስረገዘው ባለቤቷ የልጇ አባት ነው ተብሎ እየተጠበቀ የሚገኘው አብርሽ የተባለ ግለሰብ ሄርሜላ ከምትባል ልጅ ጋር በፍቅር ክንፍ ብሏል። እሱም አልፎ ጭራሽ ሄርሜላን ሁሉ የምታስቀና ሌላ ሶስተኛ ሴት ሁሉ እየመጣች ነው። ይሄ ሁሉ ነገር ኦዲየንስን በጣም ነው የረበሸው። ቢያንስ ለሩታ አትጨነቅም ወይ? ለሩታ ስሜትስ ትንሽ አትጠነቀቅም ወይ? ምን አይነት ቪዲዮ ነው ወደ ሚዲያስ የሚጋራው? ሩታ ስታየው፣ ቤተሰቦቿ ሲያዩትስ ያዝናሉ ብለህ እንኳን ትንሽ አትጠነቀቅም ወይ እያለ ብዙ ሰው ነው በኮመንት ብዙ ነገር ሲለው የነበረው። አብርሽ እና ሄርሚ በሚለቁት ቪዲዮ ራሱ የሩታ ደጋፊዎች ለተቸገረ ለተከፋ በእሷ በሩታ በኩል እየቆሙ ኮመንት ላይ ራሱ በቃ ሰላም ነው ያሳጡት። ሩትዬ አንደኛ፣ እኛ የምትታየን ሩታነት ማን ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ሩታ ግን ክብሯን የጠበቀች ነች። ሩታን ወደፊት ሩታ አንደኛ እያሉ በሄርሜላ ቪዲዮ ራሱ እንዳለ ኮመንቱ የሩታ ነው ማለት ነው። ያው ብዙም ኦዲየንስም እያለ ያለው እሱ ነው። አንዳንድ ሰዎች ግን ምንም ቢሆን በቃ ልጁን ማስጨነቅ አትችሉም፣ እሱ ወደሚፈልገው መርጦ ሄዷል የሚሉ አሉ። ግን አንድ ነገር ደግሞ በቅርብ ተለቋል የሄርሜላ እህት ነኝ ያለች ግለሰብ ጭራሽ እየተከራከረች ጭራሽ ለሄርሜላ እያገዘች አብርሽና ሄርሜላ አንድ ላይ መሆን አለባቸው ስትል ነበር እና ይህን ቪዲዮ ከተለቀቀ በኋላ እንዲ ምንድን ነው እቺ ግለሰብ እንደዚህ በድፍረት የምትናገረው ለምንስ ነው ነግበኔ ብላ ማታስበው ብሎ ብዙ ሰው ነው ሀሳብ አስተያየት የሰጠው። እንግዲህ ከቡታጅራ የቅርብ የሩታ ሰዎች እቺ ግለሰብ ሩታ ማንም ሰው እንደሌላት ነው አሁን ላይ በቃ መጮቻ ያረጓት ብለው በሁኔታው በጣም አዝነዋል። በተለይ ደግሞ እንግዲህ አብርሽን እንደው እየተቀማሙበት እየሆነ እሱ ደግሞ ሚዲያ ላይ ጭራሽ መለቀቁ የሩታን ቤተሰቦች በጣም በሁኔታው አሳዝኗል ማለት ነው። ሩታ ልጃችን ምንድን ነው ፈላጊ እንደሌላት እያረጉ የሚስሉ ምስሉን ምንድን ነው ያስረገዛት ልጅ ልትወልድለት ያለችው ግለሰብ እያለ እንግዲህ ምንድን ነው በላይዋ ላይ ይሄ ሁሉ ሴቶች የሚተራመሱት ብለው የሩታ ቤተሰቦች በጣም በሁኔታው አዝነዋል። በተለይ ሩታ እርጉዝ መሆኗን በቅርቡ የልጅ እናት መሆን መቃረቢዋንም ምክንያት በማድረግ ለምንድን ነው ለሩታ ሞራል የማይጨነቀው? ለምንድን ነው የሚለቀቁ ቪዲዮዎች የሩታን ስሜት ይጎዳሉስ ተብሎ የማይታሰበው? እሱ እንደፈለገ ይሁን፣ ከተለያዩ ሴቶች ግን ሴቶች በቃ እንደተደባደቡበት እየተደረገ ለምንድን ነው ቪዲዮውስ መሰራቱ ብለው በ ቅርብ ያሉ ሰዎች በሁኔታው በጣም አዝነዋል ማለት ነው። እንግዲህ የሄርሜላ እህት በቃ አይኗን በጨዋጥባ ነው ሄርሜላና አብርሽ አንድ ላይ መቀጠል አለባቸው ስትል የነበረው። እንግዲህ በዛ ክርክር ወቅት ላይ በሩታ በኩል ሆኖ ደግሞ የሆነች ግለሰብም ስትከራከራት ነበር የሄርሜላን እህት፣ ምን አይነት ደፋር ነች? ምን አይነት አይን ያወጣችሁ ቤተሰብ ናችሁ? ልጁ እኮ እዛ ጋር የልጅ አባት ሊሆን አዲስ ቤተሰብ የመሰረተ ግለሰብ ነው። እሱን አፋተሽ እሱን የነበረውን ነገር አሳጥተሽ ነው ወይ ለእህትሽ ይህን ግለሰብ የምትድሪው እንዴት ነው የምታስብ? እያለች ስትከራከር ነበረ እንግዲህ የሄርሜላ እህት። በአጠቃላዩ ግን እነዚህ ልጆች፣ በተለይ ደግሞ አብርሽና እህቷን ሄርሜላ አንድ ላይ እንዲቀጥሉ ለማድረግ የተሯሯጠች እንደሆነ ነው እንግዲህ መረጃው የተሰማው ማለት ነው። እኛ አንድ ነገር ነው ማለት የምንፈልገው በጣም ወሳኝ ነገርም፣ ይህንን አስመልክቶ መረጃ የሰጡን ሰዎች አሉ። የሄርሜላ እህት ለምንድን ነው እህቷን መቆጣት ባትችል እንደው ከንግግር ሁሉ ብትቆጠብ፣ እንደዚህ በግድ ከአብርሽ ጋር ብታጋባው? ይሄ ግለሰብ እኮ ነገም እህቷን አስረግዞ እህቷ ልትወልድ ስትል እንደ ሩታ ነው ጥሏት የሚሄደው። ለምንድን ነው ይሄን ነቃ ብላ ማታስበው? ሴቱ ምን ነካው? ብለው ነው በንዴት ሲናገሩ የነበረው። በሩታ በኩል ያሉ ቤተሰቦች ግን በቅርቡ አንድ ጉዳይ ይኖራል ሲሉ ነው የተናገሩት። ምናልባት አናቅም፣ ጉዳዩን ወደ ሌላ ክስ ነገር ሊሄዱም እንደሆነ አብረን የምንመለከቱ ይሆናል። በአጠቃላዩ ግን የእኛ ቤተሰብ ሩታ መጮች እንድትሆን አንፈልግም። እሷ ገና ለገና እርጉዝ ነች፣ ገና ለገና በቃ ልጅ አቅፋ ትቀመጣለች ተብሎ እሱ እንደፈለገው ገና እንደ ሲንግል ምንም ሴት እንዳላየ ተደርጎ ሴቶች የሚቀባበሉት ነገር በጣም በጣም ደስ አይልም። እሷ ቤተሰብ እንደሌላት አርጎ ነው ያየው። እኛ ግን እንገትረዋለን እስከላይም እስከ ላይም እንያያዛለን ሲሉም ጭምር ነው። ከባድ ከባድ ማስጠንቀቂያቸውን እየሰማ ነው ማለት ነው። አሁንም ቢሆን ይሄ ነገር ቤተሰብ ያልተደሰተበት ነገር እንደሆነ አብርሽ ሲናገር ነበር። ቪዲዮም ላይ ሰምታችኋል ብዬ አስባለሁ ሁሉ ነገር በዝርዝር ተናግሯል። አብርሽ እንደ ቀልድ አድርጎ በፕራንክ መልክ ነው እንግዲህ ብዙ ነገር ለሄርሜላ ሲናገር የነበረው። ሄርሜላን ጠርቶ ፕራንክ ሊያረጋት ፈልጎ ያለው ንግግር ብዙዎቻችሁ ሰምታችኋል ብዬ አስባለሁ። ቤተሰቦች ያዝነውብኛል፣ አባት ያልተደሰትም፣ ለአንቺ ብዬ ትዳሬን አጥቻለሁ። ስለዚህ እዚህ ጋር መቋረጥ አለበት፣ እዚህ ጋር የኔና ያንቺ ነገር ማብቃት አለበት ብሎ ብዙ ሰው በቃ ይሄ ልጅ ወሰነ ብሎ ተደስቶ ያን ቪዲዮ ገና ሳያልቅ መጨረሻ ላይ ፕራንክ ነው፣ ማንም እኔና አንቺን አይለየንም ሲል ነበር። ስለዚህ እዛ ጋር የተናገራቸው እያንዳንዱ ነገሮች እውነት እንዳላቸው ራሱም ልቡም ያቀዋል። ቤተሰብ አልተደሰተበትም ያለውን ነገር ብዙ ኦዲየንስ አዝኗል። እዚህ ጋር ሩታ ልትወልድ ነው፣ እሱ ከሌላ ሰው ጋር ነው ጭራሽ በቅርብ ማናቃት እንደ አዲስ የመጣሽ ግለሰብ። ስለዚህ እባክህ እባክህ አብርሽ አሁንም ቢሆን ከሩታ ቤተሰቦች ጋር ሌላ ጣጣ ውስጥ አትግባ። ምንም ቢሆን ሚዲያ ላይ ሩታ እናት አባቷን ይዛ ምንም በቃ እንዳልመሰላት ሆዷን ሁሉንም በሆዷ ችላ ትምጣ እንጂ በውስጧ ግን በጣም አዝናባለች። ቤተሰቦቿ ሁሉ ልጃችን መቀለጃ አትሆንም እያሉ ነው እየተናገሩ የሚገኘው። ባካችሁ ይህ ይሄ ቤተሰብ ሌላ ነገሮች ሳይገባባ ለጋሽም ሌላ ጦስ ሳይመጣ በፊት ካለበት ነገር ይንቃ የሚያደርገውን የግል ጉዳይም ካለው በቃ ይችን ልጅ አያስጨንቃት። ይችን ልጅ የሚዲያውም እየታየ ቤተሰቦቿም እንዲሸማቀቁ እሷም እንድታዘን እንድትከፋም አያርጋት። የሚፈልገውን ነገር እንግዲህ ያለ ሚዲያም ማድረግ ይችላል፣ ብለን ነው እኛም ዛሬ መልእክታችንን ማስተላለፍ የፈለግ ነው ማለት ነው። ሩታ አሁንም ጠንክረሻል ከቤተሰቦች ጋር ነው ያለሽው። አንቺም ደጋግመሽ የተናገርሽው አንድ ቃል አለ ምንም ብንሆን ምንም ቤተሰብ ካለን ሁሉ ነገር ትርፍ ፍነው እንኳን ቤተሰቦቻችን ኖሩልን ስት ነበረ። ያው ሆድ በባሰው ንግግር ነው ይህን መልእክቷን ያስተላለፈችው። ስለዚህ አሁንም ቢሆን አንቺ ቤተሰቦችሽ ጋር ነሽ፣ አሁንም ቢሆን እየቻልሽ ነው ብዙ ነገር እንድችም ነው መልእክታችን ማስተላለፍ ፈልገው። በሌላ ነጥብ ግን የሩታ ደጋፊዎች አሁንም ቢሆን በጣም እውነት የምትደነቁ ሁል ለተከፋ እየቆማችሁ የምትከራከሩ ሄርሜላ አንድ ቪዲዮ በለቀቀች ቁጥር የሩታን ስም የማይጠራ አውዲየንስ የለም። ለካ ብዙ ሰው በቃ ለተቸገረ ለተከፋ ሰው ነው ብዙ ጊዜ የሚቆመውና በጣም የሚያስመሰግናችሁ ስራ ነው አሁንም እየሰራችሁ ያላችሁት፣ እና ይችን ግለሰብ እንግዲህ ሄርሜላም ካለችበት ነገር እንድትነቃ በኮሜንታችሁ አሁንም ኮመንት ማድረጉን ቀጥሉ። ለሩታን መደገፋችሁን አትተው ለማለት ነው የምፈልገው። እንግዲህ በቀጣይ የልጅ እናት ሆና ልጇን ታቅፋ ትመጣለች ብለን በጉጉት እንጠብቃለን። ፈጣሪ አምላክም እሱን እንዲያሳካላት የእውነት ከልብ እንመኛል ኛለን አብርሽም ካለበት ህልም አለም ነቃ ብሎ ወደ ራሱ እንዲመለስ የእውነት መልእክታችን ማስተላለፍ ፈለግን። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።